ልጁ አይመጣም። ልጁ አልመጣም አለ። ልጁ ካልመጣ ታዲያ ምንድነው ማድረግ የሚቻለው? ሰባት ወር ሙሉ ተቀምጣ፣ አሁን ምንድነው የሚሆነው? ጋይስ፣ ስራ ትግባና ስራ፣ አንድ ስራ ቀጥለጥ ብላ የልጁ ቁጥር ጋይስ አልተገኘም፣ የልጁ ቁጥር አልተገኘም። በምን ለመከ

ትቆራረጫለሽ የለም

ሶል የለም ውዶች እየፈለኩ ነበር። የለም የለም፣ አልመጣም። በታች ሲወርድ ዋይፋይ የለውም ይመስለኛል። ይሄ የለም

ምን ሆኖ ይሆን? ደውይለት እስኪ። ምን ላይ ናችሁ? እንዴት ና፣ ምን ሆናችሁ ነው? ምን ሆ የት ሄዳችሁ? ና እንጂ። ምን አንቺ እንደይዛችሁ ነው የተሰባሰባችሁ? የአየር ቲኬት የምትፈልጉ በሌ ባለዋሳ ቁጥሩ ነው። የአየር ቲኬት የምትፈልጉ ሶል መጧል። ሶል ሆና ገባ። እኔ ልወርዳለሁ ማለት ሶል እናስገቡት። አንዴ፣ ሶልመሲ እሷ ልጅቷ ው ዝም የት እንደምትሄድ እያየናት ነው። አየችም። አረባ ለፖሊስ ተናገሩ። በቃ ሶል ለፖሊስ ተናገሩ። አሁን እኮ እሷ ቤት ነው የምትሄደው ወይንስ የላትም የሚለውን እኮ ዝም ብለን ባዶ እግሯናት ምናምን ዝም ብለን እየተከታተልናት ነው። እሷ አታይን። ገባች፣ እሱ ገባች። በቃ ከገባታት እዚ በዚህ ወጣች ማለት ነው። እዚህ ላይ ከሆነች ቤቷ እዚህ ነው። ናይ ቤቷ እዚህ ላይ ነው ማለት ነው። ብታቅ ነው እንጂ ታዲያ የጥፍር መቁረጫ

ቆይ ቆይ፣ የሆነ ሰው እያናገራት ነው። እያያት ነው። አይ ያያች ነው ነው። እየተከታተላት ነው። ያቃታል ነው እ አበሻ ነው። የኛው ሀበሻ ነው ያያህ ነው። አሳዝናው ነው። እኔ የምልሽ ሰላም ለኔ ይያ እኛም ኮ አሳዝና። ስንጠጋት እንትን ትላለች፣ እጨዋለች። እንደዚህ ነው የምትሄደው። ከመንገድ ላይ አንስተው እቤት አስገቧት። ና እዛ እንትን አለች። እንትን ትክክል አይደለችም። እሺ ሀገር ነዳችን፣ ምናት አለው። በቃ እንደዚህ ነው ምትሆን። እሺ እንዴት ብናናግራት ይሻላል? ቤት ውስጥ ጠርንጎ መያዝ ነበረ። አረ ቤት ውስጥ መች ታስጠጋለች? እንደ አንቺ ጠርንፎ። ደህና ናት እኮ በቃ ልቀቁኝ። ኤልያስ ጋ ነው መሄደው ትላለች። ጅብርል ትላለች። ስልክ ሳይኖራት ታወራለች። እየመጣው ነው ምናምን ትላለች። አይ ደሜ፣ እንዴት ነሽ? ደህና ነሽ ወይ? አለው ደሜ፣ ደሜ፣ ለምንድነው ድራይቨሩ ስልክ የማታነሽለት? ስታታማሮ 40 ኮመንታተሮች ግን ነፍሳቸው አይማርም። ባንጋሊ ነው ይላሉ። ኤሊያስ ብሎ ባንጋሊ አለ እንደ ባንጋሊ አድርግሽና እንደው ኢንተርኔት የኮሚ ብሎ ነው አንቺዬ፣ እየሮጡ ነው እንግዲህ። እሺ፣ ዛሬ አሁን የዚህች ልጅ ጉዳይ ምን ይሁን? ኧረ መሲ እባክሽ፣ እባክሽ። ታዲያ ሱቅ ትቀመጥ። ያው መሲ፣ ያው አየሻ፣ የት ነው የምትሄደው? ምንም አልገባኝ። ዝም ብላ ነው ረጅም መንገድ ነው የሄድነው። ራሱ ዝም ብላ ነው የምትሄደው። እኔ ምልሶ ከዚህ በፊት ሰላማዊ ሰው ነበረች። ጠፋች፣ ሮጠች፣ አሰጣኝ። ድንገት ነው የምጠፋው። አንቺ እግዚአብሔር ሰው ነበረች ወይ? ምን እኔ እንጃ። እኔ እኮ እነሱ ከመንገድ ላይ ነው ተኝታ አግኝተው ሻወር ትወስጃለሽ ብለው ነው። መንገድ ላይ አስፋልት ላይ ተኝታ ነው ያገኘኋት እንጂ ምናምን አይደለችም። አደለም። ሲል ሊረዷት ነው። ከመንገድ ላይ አንስተው ሻወር ወስድ አስወሰዷት ሄዶ ማለት ነው። ስለዚህ በቃ ፖሊስ ደውሉ፣ ፖሊስ ደውሉ፣ አንድ ነገር ከሆነ አሁን ደግሞ ጠፋች። እዛው ላይ እዛው እየተከታተልኳት ነው። ሰውር ያለች ነገር አለባት። ደከመ ደከመ ይላል የትና የት መሰለች። መኪና ቁም። የመጣ አሁ እኔን አየችኝ እና ወደ ዞር ስጣኝ። እኔንማ ስታይኝ የሆነ ነገር ትሆናለች። ወንድ ነው ወንድ ነው የበደላት ከዚህ በፊት

አሁን ነበረች ንብላ ስታ እዶች እንጀራ የምትፈልጉ ካላችሁ እንጀራ አለ፣ ጎመን አለ። አራሷን ልጅቷ እንፈልግ ለፖሊስ ደውል። እኔ ማርያምን በሩን ሳይከፍቱላት እጅና ጉራን ይዘው ቤት ውስጥ ገብተው ቁርአን ቢከፍቱላት ኖሮ እንትን ነበረ። እስቲ መዳም ቤት ስራ ያላችሁ ለዚች ልጅ ስራ ፈልጉላት። መዳም ቤት ትግባ ስራ መሲ። ይቺ ልጅ ወደ ቤቷ ትሂድ ስራ ትግባ። በ ወደ ቤት አውጥተው ጣሏ። ትጃዛ ቤት የምትከፊው የለም ብር ብለው ቃላስ ካልሰራሽ ማንም አያስጠጋት። ካልሰራች ካልሰራች ስቢ ካልሰራች መኖር አትችልም፣ በቃ አለቀ። ማንም እሷን ተሸክሞ አይኖርም። ጤናላት ሰላማዊ ሰውናት። ራሷን ትረጋጋና ስራ ትስራ እንዴ፣ ማን በከፈለው ታዲያ ማን ይኖራል? በስ እኮ የጃዛ ቤት ባለቤቶቹ እዳለብሽ እዳሳት ከፊያ ትኖሪ ማለት ሳሪ ሳሪ መሲጋ ሂጅብ ላይ ነው የመጣውት ነው አይደለም፣ እኔ አሁን እጃዛ እገባለሁ? አይደለም እጃዛ ስራ ስፈልግ ሲፈልግ የሚግብ ብቻ ነው። የጽጣት አልመጣም። ፎቶ ሁሉም ቦታ ሄዶ ነው አለው። እኔ ላስገባት እና ያስገቢያት እኛ የእጃዛ ቤቱን ብርን ሰጣት እና አሁን ትሄዳለች፣ ከዛ ወደ ስራው ትመጣለች። መስካይ ነው በሚለ አረብ ሴቶች እራሳችሁን አስከብሩ። ማለት በቃ ሱስ ሆኖባችሁ ነው፣ ከወንድ ጋር ካልተኛችሁ መኖር አትችሉም። በዚህ ደረጃ መርከስ! እኔ ደሜ እየፈላ ነው። ሁላ ሳይሽ እመቤቴ፣ እዚህ አትጨማለቂ የምትሆኔና ጻፊ ደግመሽ እኔና አትጨማለቂ ያልሹ